ተሐሳስ ሶስት ቀን በአታለ ማርያም እያልን የእናታችን የመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረዋል በታላቅ ድምቀት እናከብራለን። ይህንን ክብረዋል ስለምንድን ነው የምናከብረው? እናታችን መቤታችን ቅድስት ድንግል ማርያም በዚህ ዕለት ምን ያደረገችበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው የሚመክረን እግዚአብሔር ነው የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ፣ ተረዳኝነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ታህሳስ ሶስት ቀን በዓታ ለማርያም እያልን የእመቤታችን የቅድስት ድንግል ማርያምን አመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድነው የምናክብረው ስንል በዛሬቱ ዕለት ታህሳስ ሶስት ቀን አምላክን የወለደች እመቤታችን የቅድስት ድንግል ማርያም ሶስት ዓመት ሲሆናት ወደ ቤተ መቅደስ የገባችበት ዕለት ነው። ምክንያቱም እርሷ ለእግዚአብሔር የስዕለት ልጅ ነበረችና፣ ታዲያ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ስለሆነ ነው ብለን ብቻ ማለት ሳይሆን እንዴት እንደገባች ማወቅ ያስፈልጋል ና ታሪኩን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ የእናታችን የመቤታችን የቅድስት ድንግል ማርያም ወላጅናት ቅድስት ሐና ትባላለች። እናታችን ቅድስት ሐናም አድጋ ላካለ መጠን ስትደርስ ከቤተ መንግስት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ እያቄብ ጋር አጋቧት። እነዚህ ቅዱሳን እያቄብና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። ምንም እንኳን ደጋግ ክርስቲያኖች ቢሆኑ፣ ፍቃድ እግዚአብሔርን የሚፈጽሙ ቢሆኑ እንደ ሕግጋቱ የሚኖሩ ሰዎች ቢሆኑም እንኳን ልጅ በማጣታቸው ምክንያት ብቻ በዘመኑ አይሁዳውያን ይነቀፉ ነበረ። በዘመኑ የነበሩ አይሁዳውያን ደግሞ ልጅ የሌላቸውን ሰዎች ሐጥአነ በረከት እያሉ ወይም ደግሞ የእግዚአብሔር ጸጋ የራቃቸው ሰዎች እያሉ ይነቅፏቸው፣ ይስቁባቸው፣ ይሳለቁባቸው፣ ይሰድቧቸውም ነበረ። እነዚህ ቅዱሳን ኢያቄምና ሐናም ታዲያ ሕግጋተ እግዚአብሔርን ጠብቀው የሚኖሩ ቅዱሳን ቢሆንም እንኳን ልጅ በማጣታቸው ምክንያት ብቻ ይነቀፉ ነበረ፣ ስድብ ይደርስባቸው ነበረ። ነገር ግን ነቀፌታውን ሁሉ ችለው እግዚአብሔር አምላክ ልጅ እንዲሰጣቸው እጅጉኑ ይማጸኑት ነበረ። ከነዚህ ከቅዱሳን ኢያቄምና ሐና የምንማረው አንድ ነገር አለ እዚህ ጋር ምንድን ነው ካላችሁ፣ ዛሬ ልጅ የሌላቸው ሰዎች ልጅ ከማግኘት ጉጉታቸው የተነሳ ብቻ በዚህ ቦታ ይህ ከተደረገ ልጅ ይወለዳል ሲባል ወደዛ የሚሄዱ በሳይንሳዊ መንገድም ቢሆን እንዲህ ካደረጋችሁ ልጅ ትወልዳላችሁ ሲሏችሁ ወደዛ የሚሄዱ የተለያዩ አማራጮችን ለመጠቀም የሚሞክሩ ብዙ ሰዎች አሉ፣ ልጅ ከማግኘት ጉጉታቸው የተነሳ ብቻ። ነገር ግን ያንን ማድረግ ተገቢ አይደለም። ወገኖቼ ቅዱሳን ልጅ እንድናገኝ ይህንን አማራጭ እንጠቀም፣ ይህንን እናድርግ፣ ወደዚህ እንሂድ አላሉም። ዕድሜ ዘመናቸውን ሙሉ እግዚአብሔር አምላክ ልጅ እንዲሰጣቸው ልጅ ስጠን ብለው ከመማፀን ውጭ ሌላ ነገርን አላደረጉም። ወገኖቼ ቅዱሳን ኢያቄምና ሐና ከዕለታት በአንደኛው ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንደምንድን ነው? ጸሎታቸው እንደምንድን ነው ካልን ቅዱስ ኢያቄም እንዲህ አለ፦ አቤቱ፣ ጌታዬ ሆይ የአባቶቼ የእስራኤል አምላክ ሆይ እኔ ባሪያህ ለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን እፈጽምልኝ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ወይም ደግሞ የተባረከች ልጅ ስጠኝ ብሎ ሲለምን ሲጸልዩ አለ። ልብ በሉ ለረዥም ዓመታት ልጅ ስላልነበረው ምንም ይሁን ምን ልጅ ብቻ ስጠኝ ብሎ አልጸልየም። ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ያለው የተባረከች ልጅ ስጠኝ ያለው። ስለዚህ ከቅዱስ ኢያቄም ጸሎት ተማሩ ወገኖቼ። ዛሬ እኮ የአንደበታችንን ፍሬ ነው እየበላን ያለነው። ልጅ ለማግኘት ብቻ ከመፈለጋችን የተነሳ ጌታዬ ሆይ ምንም ይሁን ምን ልጅ ብቻ ስጠኝ ብለን እንማጽናለን። ኋላ እንደ አንደበታችን እንዳፋችን ፍሬ እግዚአብሔር አምላክ ልጅ ብቻ ይሰጠናል። ከዚያ ያ ልጅ አድጎ ለእናት ለአባት የማይታዘዝ ለቤተ ክርስቲያን የማይጠቅም ለሀገር የማይጠቅም ልጅ የሚያስቸግር ልጅ ሲሆንብን መልሰን ደግሞ ፈጣሪን የምናማር ሰዎች አለን። ይህንን ልጅ ከምትሰጠኝ ማሕፀን ብትዘጋው ኑሮ ባልወልድ ልጅ ሻለ የነበረ ምን ይህን ልጅ ሰጠኝ ብለን መልሰን የምናማር ሰዎች አለን። ነገር ግን ራሳችን ጠይቀን በጠይቅ ነው ጥያቄ መሰረትን የተሰጠን። ስለዚህ ወገኖቼ ልጅ የሌለን ሰዎች ልጅ ብቻ ስጠኝ ብለን አንጸልይ። ጌታ ሆይ ለእናት ለአባት ታዛዥ ለቤተ ክርስቲያን አገልጋይ ለሀገር የሚጠቅም ልጅን የተባረከ ስጠኝ ብላችሁ ጸልዩ። ቀደምት እናቶቻችን የተባረከ ልጅ የማትሰጠኝ ከሆነ ማኅፀኔን ዝጋው ብለው ነበር የሚጸልዩት። እንደ እናቶቻችን ልንሆን ያስፈልጋል። የተባረከ ልጅ የማትሰጠኝ ከሆነ ማኅፀኔን ዝጋው። የተባረከ የተቀደሰ ልጅ ለአይኔ ማረፊያ ለልቤ ተስፋ የሚሆን ልጅ ስጠኝ ብለን ነው ልንማፀን የሚያስፈልገው። ወገኖቼ ያልወለድን እንዲህ ብለን ልንጸል። የወለድን ደግሞ ልጆቼን ባርክልኝ፣ የተባረከ ልጅ አድርግልኝ፣ ለእናት ለአባቱ የሚታዘዝ ለቤተ ክርስቲያን አገልጋይ የሚሆን ለሀገሩ የሚጠቅም ልጅ አድርግልኝ ብለን ወደ እግዚአብሔር ልንጸል ያስፈልጋል ወገኖች። ስለወለድን ብቻ ልጆቻችን ጥሩ ደረጃ ላይ ይደርሳሉ ማለት አይደለም። እግዚአብሔር አምላኬን በጸሎት ልንማፀን ያስፈልጋል። ስለ ልጆቻችን ቅዱስ እያቄብ የተባረከ ልጅ ስጠኝ ብሎ ሲጸልይ አለ። እናታችን ቅድስት ሐናም በበኩሏ ታዲያ እንዲህ ብላ ስትጸልይ አለች። አቤቱ ጌታዬ ሆይ፣ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝን የተባረከች ሴት ልጅ የማሕፀኔን ፍሬ ስጠኝ ብላ ስትለምን ስትጸልይ አለች። ልብ በሉ ታዲያ ቅዱሳን ኢያቄምና ሐና ሁለቱም ይህንን ጸሎት ሲጸልዩ ሲያዝኑ ውለው ወደ ቤታቸው ሲመለሱ ሳለ በመንገድ ላይ እናታችን ቅድስት ሐና አንድ ነገር ተመልክታ እጅጉኑ አምርር አለቀሰች። ርግብ ከልጆቿ ጋር ስትጫወት ተመልክታ እጅጉኑ አዘነች፣ አለቀሰች። አቤቱ ጌታዬ ይሁዋ ልጅ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምነው እኔን ሃናን ልጅ ነሳኸኝ ምነው እኔን ሃናን ድንጋይ አድርገ ፈጥረኸኛልን ልብ ብላ አምራ አለቀሰች ምር ብሏት አለቀሰች ወገኖቼ ምክንያቱም ምነው ጌታዬ ሆይ ለአዋፋት ልጅን የምትሰጥ ለእንስሳት ልጅን የምትሰጥ አምላክ ምነው ለኔ ለእኔ ለሃና ልጅን መስጠትን ነሳኸኝ ምነው ነው እኔን ሃናን ድንጋይ አድርገ ፈጥረኸኛልን ብላ አምር አለቀሰች ቅዱስ ኢያቄም ታዲያ ይህንን ሲመለከት እሱም እጅጉኑ አእምሮ አለቀሰ። ልብ በሉ። ከዚያም በኋላ ወዲያው ተያይዘው ወዴት ሄዱ ስንል ከሊቀ ካህናቱ ከዘካርያስ ዘንድ ሄዱ። ወደ ሊቀ ካህናቱ ወደ ዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግኖ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ማይ ወይም ደግሞ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ተሳሉ። ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ ስዕለታችሁን ይቀበልላችሁ የልቡናችሁን መሻት ሁሉ ይፈጽምላችሁ፣ ብሎ ስዕለታቸውን አሳረገላቸው። ከዚህም በኋላ ቅዱሳን እያቄብና ሃና ዕለቱኑ ራእይ አይተው ነገር አግኝተው አደሩ። ምንድን ያዩት ራእይ ስንል ቅዱስ እያቄ ያዩ ራእይ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየኋለ። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ አዎ ንጹሃ ባሕሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ማለቱ እግዚአብሔር አምላክ የእያቄብን ወይም ደግሞ የሰውን ባህሪ ባህሪ እንዳደረገው ሲያጠይቅ ነው። ሰባቱ ሰማያት የተባሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልዩ ልዩ ባህሪው ነው። ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱ ናቸው። ቅዱስ እያቄብ ይህንን ራእይ የተመለከተ ይህንን ራእይ ተመለከትኩ ብሎ ሲነግራት ለእናታችን ለቅድስት ሐና፣ እናታችን ቅድስት ሐናም እኔም አየኋለችው። ምናየሽ ብሎ ቢጠይቃት እንዲህ አለሽ፣ ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማሕፀኔ ስትተኛ አየኋለችው። ርግብ የተባለችው መቤታችን ቅድስት ድንግል ማርያም ናት። ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማሕፀኔ ስትተኛ አየው ማለቷ ደግሞ ብሥራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷን ነው። ይህንን ራእይ ያዩት ሐምሌ 30 ቀን፣ ወገኖቼ ሐምሌ 30 ቀን ቅዱሳን ኢያቄም ወሐና ይህንን ራእይ ካዩ በኋላ ይህንን ራእይ ካየን ይህንን ነገር ካገኘን በያሁኑኑ በሩካቤ ሥጋ እንገናኝ አልተባባሉም። ይህንን ነገር ካገኘን ብለው ዕለቱኑ በሩካቤ ሥጋ አልተገናኙም። ፍቃድ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ብሎ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱኑ አልጋ ምንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። እስከ ሰባት ቀን ድረስ ለየብቻቸው ፈቃድ እግዚአብሔር ቢሆን ብለው በጸሎት ሰነበቱ። ስዋ የገቡ ወገኖቼ በሰባተኛው ቀን ታዲያ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ መላኩ ለሃና ነገራት። ታዲያ በፈቃድ እግዚአብሔር በብሥራተ መልአክ መቤታችን ቅድስት ድንግል ማርያም ነሐሴ ሰባት ቀን ተጸነሰች። መቤታችን ከተፀነሰች በኋላ አይሁድ ቀንተው ተነሱባቸው። መቤታችን ቅድስት ድንግል ማርያም ገና በእናቷ መሐፀን ሳለች ሙት ማስነሳት፣ ደዌ መፈወስ፣ እውራንን ማብራት ጀመረች። ብዙ ድንቅ ድንቅ ታምራትን በማድረጓ እናታችን ቅድስት ሐና መቤታችንን ጸንሳ ብዙ ታምራትን በማድረጓ አይሁዳውያን ቀንተው ተነሱባቸው። ከቀናትም የተነሳ ሊገድሏቸው ይፈልጉ ነበርና በመላኩ ትእዛዝ ሸሽተው በሊባኖስ ተራራ ላይ በቤታችን ቅድስት ድንግል ማርያም በተፀነሰች በዘጠኝ ወር ከአምስት ቀን የግንቦት መባቻ ዕለት ወይም ደግሞ ግንቦት አንድ ቀን ተወለደች። የእመቤታችን ዕድሜ ሦስት ዓመት ሲሞላው ጠቢቡ ሰለሞን በዚህ በመጽሐፈ መክብብ ምዕራፍ አምስት ቁጥር አራት እስከ አምስት ላይ ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለትን በተሳልክ ጊዜ ትፈጽመው ዘንድ አትዘግይ የተሳልከውን ፈጽሞ ተስለህ የማትፈጽም ከሆነ ባትሳል ይሻላል፣ ብሎ የተናገረውን በማሰብ ባሏ እያቄብን ይቺ ብላቴና የብጻት ገንዘብ እንደሆነ ይታወቃለ፣ የስለት ልጅ እንደሆነ ይታወቃለ፣ ስለዚህ ወስደን ለቤተ እግዚአብሔር እንስጣት አለችው። እርሱም ታዲያ ቅዱስ እያቄብ ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፍቃዴ ነው አለ እያቄብ። ይህንን ማለቱ ሃና መቤታችንን በመካንነት ኑራ ያገኘቻት አንድያ ልጇ ናትና፣ ከፍቅሯ ጽናት የተነሳ ተለይታትም አታውቅም ነበርና ነው ይህንን ያለው። ከዚህ በኋላ ቅድስ ሃና ከቅዱስ እያቄብ ጋር በመሆን ካህኑ ዘካራያስ ወደሚገኝበት ቤተ መቅደስ ልጃቸውን ወሰዷት። ዛሬ ስንቶቻችንን የማይሆን ስለሚመስለን ይህንን ካደረክልኝ ለክብር መገለጫ ይህንን አድርጋለሁ ብለን ተስለን ኋላ ስዕለታችን ሲደርስልን ስዕለታችንን ከማስገባት ወደ ኋላ ያለን ስንቶቻችንን። ወገኖቼ ዛሬ ተስለን ስዕለታችንን ያላስገባን ስዕለታችንን ያልፈጸምን ሰዎች ንስሓ አባታችንን አናግረን ቀኑን ልንወስድ ንስሓ ልንገባ ያስፈልጋል። ምክንያቱም ኃጢአት ይሆንብናል። እኛ የተሳልነው ስዕለት ለእግዚአብሔር የሚጨምርለት የሚቀንስበት ነገር ኖሮ አይደለም። ነገር ግን በራሳችን አንደበት የተናገርነውን ለእግዚአብሔር ቃል የገባነውን እግዚአብሔር አምላክ ስዕለትን ካልተሳላችሁልኝ እኔ አልሰጣችሁም አላለም። ነገር ግን አንተ ይህንን ካደረክልኝ ለክብር መገለጫ ነው፣ ይህንን አደርጋለሁ ብለን ራሳችን ከተሳልን ስዕለታችንን ልንፈጽም ያስፈልጋል። ስዕለታችንን ካልፈጸምን ደግሞ ኃጢአት ይሆንብናል። በራሳችን አንድ በት ለእግዚአብሔር ቃል ገብተናልና ቃላችንን ካጠፈን ኃጢአት ይሆንብናል ወገኖቼ። ስለዚህ ስዕለትን ተስለን በተሳልንበት ቀን በተሳልንበት ዕለት ስዕለታችን ልናስገባ ያስፈልጋል። ይህንን ካደረክልኝ በዚህ ዕለት ይህንን አድርጋለሁ ካልን በዚህ ዕለት ነው ልናደርግ የሚገባው። በዚህ ዕለት ማድረግ ካልቻለንና ያንን ካሳለፍን ግን ንስሐ አባታችን ልናማክር ቀኑና ልንቀበል ያስፈልጋል። ንስሐ አባታችን አናግረን ንስሐ ልንገባ ያስፈልጋል። ወገኖቼ ስዕለታችሁን ተሰላችሁ ስንቶቻችሁ የረሳችሁም እኮ ትኖራላችሁ። ለእግዚአብሔር ቃል ገብታችሁ ቃላችሁን ያጠፋችሁ እኮ ብዙዎቻችሁ ትኖራላችሁ። ምን እንኳን እንደተሳላችሁ በቅጦ የማታውቁ ብዙዎቻችሁ ትኖራላችሁ። ስለዚህ ቆም ብለን ልናስብ ያስፈልጋል። ስዕለት ላይ ሁላችንም ልንጠነቅቅ ያስፈልጋል። እንዴት መሳል አለብን በምን አይነት መንገድ መሆን አለበት የሚለውን ከዚህ በፊት ስርዓተ ስዕለት በሚል ርዕስ ተማምረናልና እዚሁ መንፈሳዊ ቻናል ላይ ገብታችሁ ያንን ቪዲዮ በደንብ መመልከት ይኖርባችኋል። ታዲያ ቅዱሳን ኢያቄም ወሐና እናታችን እመቤታችን ቅድስት ድንግል ማርያምን ገና በሶስት ዓመቷ ካህኑ ዘካርያስ ወደሚገኝበት ቤተ መቅደስ ወሰዷት። ካህኑ ዘካርያስን ይቺ ብላቴና ስዕለት ተስለን አምላካችን በቸርነቱ የሰጠናትና ተቀበለን አሉት፣ እግዚአብሔርንም አመሰገኑ። ስዕለትን ተስለው ስዕለታቸውን ስለፈጽመላቸው የልቦናቸውን መሳት ስለፈጽመላቸው በቸርነቱ ስለጎበኛቸው እግዚአብሔርን አመስግነው አምላካችን በቸርነቱ የሰጠንን ይቺን የሶስት ዓመት ብላቴና ህፃን ልጅ ተቀበለን ብለው ካህኑ ዘካርያስን ጠየቁት። ካህኑ ዘካርያስም ይችን ብላቴና ቢያያት እንደ ፀሐይ የምታበራ እንደ መብረቅ ግርማ የሚያስፈራ እንቁ ባህሪ መስላ ታየችው። በዚህ ጊዜ ሕዝቡን ሰብስቦ አንድ ነገር መጨነቅ ጀመሩ። ምንድን ነው መጨነቅ የጀመሩት ስንል ይችን የመሰለች ብላቴና ይችን የመሰለች ፍጥረት ምን እናደርጋታለን? ምን እናበላታለን? ምን እናነጣታለን? ምን እናነጥፍላታለን? ምን እንጋርድላታለን? ብሎ ህዝቡን ሰብስቦ ተጨነቀ። ህዝቡን ሰብስቦ ሲጨነቁ ሳለ ታዲያ ለእስራኤል ደመና ጋርዶ መናን ያወረደ የመገበ አምላክ ለኤልያስም በመላኩ እጅ በመሶቦ ወርቅ ህብስትን የመገበ አምላክ ለእዝራ ሱቱኤልም በመላኩ በቅዱስ ዑራኤል እጅ መልኩ እሳት የሚመስል ጽዋዓ ልቦና ያጠጣው ልዑል እግዚአብሔር ለእናትነት ወደ መረጣት ወደ እናቱ መላኩ ቅዱስ ፋኑኤልን ላከላት ወገኖቼ በእውነት ክብር ላምላካችን ይሁን መላኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋዓ ሰማያዊ ይዞ ከሰማይ ወረደ። ከሰማይ ወርዶ ወደ ምድር ዝቅ ብሎ ረቦ ተመለከቱት። በዚህ ጊዜ ካህኑ ዘካርያስ ለእርሱ የመጣ ሃብት መስሎ ታጥቆ እጅ ነስቶ ወደ መላኩ ቢጠጋ መላኩ ከእርሱ ወደ ሰማይ ይርቃል። ከስምዖን ጀምሮ በዚያ የተሰበሰቡ ሰዎች በተራ በተራ እየተመላለሱ በተመሳሳይ መልኩ ቢሞክሩም ከእነርሱ ይርቅባቸዋል ለእነርሱ የመጣ ከሆነ ብለው ወደ መላኩ ሲጠጉ መላኩ ወደ ሰማይ ይርቃል። እነርሱ ሲመለሱ ወደ ምድር ዝቅ ይላል። እነርሱ ወደ እርሱ ሲጠጉ እርሱ ወደ ላይ ከፍ ይላል፣ ከእነርሱ ይርቅባቸዋል። እንዲህ እየሆነ በዚያ አካባቢ በዛ ቦታ ላይ ያሉ ሰዎች ሁሉ ተራ በተራ አድርገው ለማንም ያንን የያዘውን ጽዋ ወይም ደግሞ መና አልመገበም፣ ይርቃል። ከዚያም በኋላ ምናልባት አሉ ለእንግዶች የመጠ ሀብት እንደሆነ ብለው ቅዱሳን እያቅበናሃና ወደ መላኩ እንዲቀርቡ አደረጓቸው። ነገር ግን ለእነርሱም ራቃቸው። ዘካርያስም እንዲህ አለ። በዚህ ጊዜ እናታችን ቅድስት ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ይቺን የሦስት ዓመት ብላቴና ህፃን ልጅ በዚያው ትተሻት ወደዚህ ነይ አላት። በዚያን ጊዜ ቅድስት ድንግል ማርያም እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መግባት ያንን ሰማያዊ መና ለእመቤታችን ለቅድስት ድንግል ማርያም ካቀረበ ከመገባት በኋላ መልአኩ ቅዱስ ፋኑኤል በክብር ወደ ሰማይ አደረገ። በዚህ ጊዜ የእግዚአብሔርን ሥራ እጅጉን አደነቁ፣ እግዚአብሔርንም አመሰገኑ። ሊቀ ካህናቱና ሕዝቡም የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው ወደ ቤተ እግዚአብሔር ወደ ቤተ መቅደስ አስገቧት። ወገኖቼ ይህ የሆነው መቼ ነው ስንል ታህሳስ 3 ቀን ነው። ታህሳስ 3 ቀን እናታችን እመቤታችን ቅድስት ድንግል ማርያም ገና በሶስት ዓመቷ ወደ ቤተ መቅደስ ገባች። ለአስራ ሁለት ዓመታት ቅድስት ድንግል ማርያም ሰማያዊ ህብስትና ሰማያዊ መጠጥ እየተመገበች በቤተ መቅደስ ኖራለች። ወገኖቼ ስለዚህ ዛሬ ታህሳስ 3 ቀን ንጽሕተ ንጹሐን ቅድስተ ቅዱሳን ከተመረጡ የተመረጠች ከተከበሩ የተከበረች ከተለዩ የተለየች መቤታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐናና ከአባቷ ከቅዱስ ኢያቄም በእግዚአብሔር ቅዱስ ፍቃድ ከተወለደችበት ዕለት ከግንቦት አንድ ቀን ጀምሮ በወላጆቿ ቤት ለሶስት ዓመታት ከኖረች በኋላ ወደ ቤተ መቅደስ የገባችበት ዕለት ነው። ይህንንም ዕለት በዓታ ለማርያም ብላ ቅድስት ቤተ ክርስቲያናችን በታላቅ ድምቀት ታከብራለች ማለት ነው። ስለዚህ ለምን እንደምናከብር ታሪኩን ከብዙ በጥቂቱ አጠራ አድርገን ከተመለከትን እኛ ያወቅነውን የተማርነውን ደግሞ ላልተማሩ እህት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰታ ማዕተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያናችን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ነውን ሰለማ እናስተምር ያወቅነውን ሰለማን እንዳናሳውቅ ብዙቶቻችንና ወንድሞቻችን የሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናድግ ደግሞ ብሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን፣ የሰማነውንም በዝነ ልቦናችን ያሳድረብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ሥርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቅቁ አስተምህሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቅቁ አስተምህሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልዕክት ወደ እናንተ አስተላልፋለሁ። ይህ መልዕክት ምንድን ነው ካላችሁኝ፣ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ ሶስት ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የጌታችንን የልደት በዓል ምክንያት ማድረግ፣ የታመሙ ሁት ወንድሞቻችንን በተለይ መድኃኒት መግዣ እንኳን አተው በበሽታ በየሆስፒታሉ የሚሰቃዩ ሁት ወንድሞቻችንን ሄደን እንጎበኛለን፣ እንጠይቃለን። ይህንንም ደግሞ የመቶ ብር ቻለንጅ ብለን ጀምረናል። ሁላችሁም እዚህ በረከት ስራ ላይ ከመቶ ብር ጀምሮ የአቅማችሁን እያደረጋችሁ ልትሳተፉ ያስፈልጋል ማለት ነው። ይህንን በማድረጋችን ታምሜ አልጠየቃችሁኝም የሚለውን የጌታችንን ጥያቄ እንመልሳለን ማለት ነው። ስለዚህ ይህንን የበረከት ስራ ልትሳተፈው ያስፈልጋል። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን በጽሁፍ አንብባችሁ ዚ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን፣ የሰማነውንም በዝነ ልቦናችን ያሳድርብን ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።